ወዳችሁ አትውደቁ። በቅድሚያ እንኳን ለባለመስቀሉ በሰላም አደረሳችሁ አደረሰን። የሰው ልጅ አወዳ ደቁ የሚከፋው በሆዱ ሲወድቅ ነው። ንስር እንደሚታወቀው ደመና ሰንጥቆ ወደ ሰማይ መጥቆ መብረር የሚችልና የአዕዋፋት ንጉሥ እየተባለ የሚጠራ መሆኑ ይታወቃል። ነገር ግን ከልዕልና የሚያወርደው ሰዎች ባዘጋጁለት ወጥመድ ውስጥ እንዲገባ የሚያደርገው ምንድን ነው ከተባለ፣ ሆዱ ነው። ለዚህ ነው አንድ መንፈሳዊ አባት መንፈሳዊ ልጃቸውን ሲመክሩ እንዲህ አሉ። ኦ ወልድየ አልምዳ ለነፍስከ በበንስቲት ንስቲተ ከመ ታጽብብ ከርሰ ከበጾም። ልጄ ሆይ ትንሽ ትንሽ እየበላህ ለሆድህ ጾምን አለማምደው። ሰው ራሱን መግዛት የሚጀምረው በሆዱ ነውና፣ ሆዱን መግዛት ያልቻለ ሰው ምንም አይነት መግዛት አይችልም። እስመከርሱ ለብእሲ ከመዝቅ ይቡስ የሰው ልጅ ሆድ ማለት የደረቀ ቆዳ ማለት ነው። መጠነ መገብኮ መላይኮ የስክሪበ እያ ራስክ በጠቀጠክበት ቁጥር ስፋቱ እየጨመረ እየጨመረ እየጨመረ ይመጣና ከዚያ በኋላ ልክ እንደ ቢራ ጠርሙስ ሆድ እንጂ ራስ የለለህ አይምሮ የለለህ ጭንቅላት አልባ ያደርግሃል። ይህ አንዳንድ ሰዎች ለአንዳንድ ጉዳይ ስትቀጥራቸው ሆቴል እንገናኝልሃል ለምን ብለ ስትጠይቃቸው፣ አይ እንዲህ አይነቱን ጠንከር ያለ ነገር እየበላን እየጠጣን ብንነጋገርበት ይሻላል ብዬ ነው ይላል። የእሱ የውስጥ ጥያቄው የተመለሰለት ጊዜ የዓለም ጥያቄ የተመለሰ ይመስለዋል። እንዲህ አይነቱ ሰው የሚያስበውም የሚሳበውም በሆዱ ነው። በሆዱ የሚሳብ በሆዱ የሚያስብን ሰው ደግሞ አረጋዊ መንፈሳዊ እንዲህ በማለት ይገልጸዋል። ዝይብ ውዕቱ ዘልሙድ ገደላ ምውት ዘይተ አረክበን ተከርሱ አለ። በሆዱ የሚሳብ በሆዱ የሚያስብ ሰው ሰው ሳይሆን ጅብ ነው የሚባለው። ጅብ ውዳቄ ሲያገኝ ጓደኛውን ሳይጠራ በልቶ አያውቅም። ነገር ግን በልቶ እንደጨረሰ ከጓደኛው ጋር አብሮ አይሄድም። ለምን ካልክ በፊት ለፊቱ የሚበላ ነገር ካየ ትዝ የሚለው መብላት ነውና ጠርቶ ያበላውን ጓደኛውን በመብላት ይደመድመናል። ዛሬ እርስ በርሳችን የምንበላላው እርስ በርሳችን መጠፋፋት ባህላችን ያደረግነው ለምንድን ነው ከተባለ የጅብ ጠባይ ስለያዝን ነው፣ በሆዳችን ስለምናስብ በሆዳችን ስለወደቅን ነው። አየህ፣ አንዳንድ ሰዎች አባት ብልሃቸው ትልቅ ስም ሰጥታቸው ወርደው የምታገኛቸው ለምን ይመስላል? በሆዳቸው ስለወደቁ ነው።